ሰላም ደምናላችሁልን ክብራና ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎ በሻምፒዮንስ ሊግ የፕሪ ማች ኢንፎ ወደ እናንተ መድረሱን ጀምሯል። ስለምታደምጡን ና ቆይታችሁን ለሚቀጥሉት ሀያ ደቂቃዎች ከኛ ጋር ስለምታደረጉ ከልብ ከልብ እናመሰግናለን። ዛሬ በሻምፒዮንስ ሊግ የፕሪ ማች ሪቪውን የተገናኘ ነው። ብዙ ጉዳዮችን ይዘናል አርሰናል ሰባተኛ ተከታታይ የስፔን ቡድኖች ላይ ድሉን ለመቀናጀት ና በታሪክ ውስጥ ማን ቡድን አድርጎት የሚያደርገውን ነገር ለማድረግ ዝግጁ ይመስላል። ከአትሌቲኮ ማድሪድ ና ከዲያጎ ሲሞኒ ሁሊያን አልቫሬስ እንዲሁም ደግሞ ግሬዝማን ከሚመሩት የፊት መስመር ጋር የአርሰናል ተከላካዮች በድጋሚ ይፋጠጣሉ። እናም ስለ ጨዋታው ብዙ ሀሳቦችን፣ ቁጥሮችን እናነሳለን። ስለ ቡካዊ ሳካ በሻምፒዮንስ ሊግ ስላሉት ቁጥሮች፣ ሁሊያን አልቫሬዝ በሻምፒዮንስ ሊግ ስላሉት ቁጥሮች የእርስ በርስ አንድ ግንኙነት ብቻ ያላቸው አትሌቲኮ ማድሪድ ና አርሰናል እሱንም እናነሳለን ስለ አርሰናል ዲፌንሲቭ ሪካርዶች እናም አንዳንድ በጨዋታዎች ስለሚኖሩ ጉዳዮች እናነሳለን። ሚካኤል አርቴታ እና ሚካኤል ሜሪኖ ደግሞ ከጨዋቱ አስቀድሞ ፕሬስ ኮንፈረንስ ወይም ደግሞ ጋዜጣዊ መግለጫ ሰጥተዋል። በሻምፒዮንስ ሊግ ምሽቶች እንደሚታወቀው ሁለት ሰዎች ናቸው ጋዜጣዊ መግለጫ የሚሰጡት እና ሚኬል አርቴታና ሚካኤል ሚኬል ሜሪኖ ምን አሉ እናነሳለን። በተለይ ሚካኤል ሜሪኖ ኢንተረስቲንግ ጉዳዮች ተናግረዋል። በተለይ ደግሞ ስለ አትሌቲኮ ማድሪድ ዝውውሩ፣ ወደ አትሌቲኮ ማድሪድ ሊሄድ ወደነበረበት ከዛ በኋላ አትሌቲኮ ማድሪድ ትቶት ወደ አርሰናል ስለመጣበት ጉዳይ፣ ስለ ቪክተር የኬረሽ፣ ስለ አርሰናል ዲፌንሲቭ ላይን፣ ስለ ቡድኑ በሜዳ ላይ ስላለው ልምምድ ተጠይቆ ምላሽን ሰጥቷል። ሚኬል አርቴታም ስለ ብዙ ጉዳዮች ተናግሯል። ፔሩ ኢንካፒዮ በጨዋታ ውስጥ ስለሚኖረው ተሳትፎና ከጉዳት ስለመመለሱ ተናግሯል። በዲያጎ ሲሞኒ ስለ ዲያጎ ሲሞኒ ስላለው ምልከታም ስላለው ሀሳብም እና አድንቆትንም ስለ ዲያጎ ሲሞኒ መናገር ችሏል። ብዙ ሀሳቦችን ነው ብቻ ያነሳ። እያንዳንዱን ኢች ወርድ እንደተለመደው ከኛ የምታደምጡ ይሆናል ማለት ነው። እኛ ከእናንተ የምንፈልገው ይህን ቻናል ሰብስክራይብ አድርጋችሁ እንድታደምጡ ነው። ሰብስክራይብ አድርጋችሁ የምታደምጡ አድማጮቻችን ደግሞ ምን ማድረግ እንዳለባችሁ ታውቃላችሁ። ገና ቪዲዮ ሲጀምሩ ላይክ እንድታደርጉልን እንጠይቃለን። ደግሞ የጨዋታ ግምቶቻችሁን አስቀምጡልን። ከአላችሁበት ከተማ እና ስማችሁን ጨምሮ የጨዋታ ግምቶቻችሁን አስቀምጡልን ደግሞ ፖስት ማች ሪቪው ስንሰራ የእናንተን ስም እንዲሁም ደግሞ የነበራችሁበትን ከተማ መናነሳ ይሆናል ማለት ነው። በድጋሚ የምትገኙት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። ከመሸጋገሪያ ሙዚቃ በኋላ ስንመልስ የሻምፒዮንስ ሊግ የሶስተኛ ዙር የምድብ ጨዋታ በኤምሬትስ ምሽት አራት ሰዓት አርሰናል ከአትሌቲኮ ማድሪድ ምን አይነት ምልከታ ይኖረዋል እንመለከታለን። በድጋሚ አርሰናል በሻምፒዮንስ ሊግ ምሽት ከስፔን ቡድን ጋር ጨዋታውን አከናውና ባለፉት ስድስት የስፔን ቡድኖችን በገጠመበት ጨዋታ ስድስቱን ማሸነፉ ይታወቃል። ይሄ ደግሞ አንድ ቡድን በስፔን ቡድኖች ላይ በተከታታይ የወሰደው ረዥሙ የማሸነፍ ርቀት እንደሆነ ይታወቃል። ሪያል ማድሪድን ሁለት ጊዜ በሻምፒዮንስ ሊግ የደርሰው መልስ ጨዋታ ሴቪያን ሁለት ጊዜ፣ ጀሮናን ሁለት ጊዜ፣ አትሌቲኮ ቢልባውን በዚህ ውድድር ዓመት አርሰናል አሸንፏል። ይህ ደግሞ ስድስት ተከታታይ የስፔን ቡድኖች ላይ ካለ አቻ የወሰደው ድል ነው። በሻምፒዮንስ ሊግ ታሪክ ከፍተኛው አንድ ቡድን በተከታታይ የስፔን ቡድኖችን ያሸነፈበት ሪከርድ እንደሆነ ይታወቃል። በድጋሚውም ከአትሌቲኮ ማድሪድ ጋር ያውም ከሲሞኒ ቡድን ጋር ይጫወታል። ሁሊያን አልቫሬዝን እና እንዲሁም ደግሞ የተለያዩ የፊት መስመር ተጫዋቾችን ከፊት ከሚጠቀሙ አንቶኒ ግሬዝማን ጠፍቶ ወይዘዊ አንቶኒ ግሬዝማን እና ሁሊያን አልቫሬዝን ከሚጠቀሙ አትሌቲኮ ማድሪድ ጋር ጨዋታውን ያከናውናል ማለት ነው አርሰናል አትሌቲኮ ማድሪድም ወደዚኛው ጨዋታ ሲመጡ በሊጎቻቸው በሜዳቸው የአንድ ለዜሮ ድልን አሳክቶ ነው። አርሰናል ከፉልሃም ጋር በሊያንድሮ ትሮሳርድ ጎል ፉልሃምን አሸንፎ ነው ከምን ጊዜም በሊጉ ውስጥ አስቸጋሪ ከሚላቸው መርሃ ግብሮች አንዱን አሸንፎ። አትሌቲኮ ማድሪድ ደግሞ ኦሳሱናን በቲያጎ አልማንዳ ተቀይሮ ከገባ በኋላ ባስቆጠረው ጎል አሸንፎ ነው ወደዚኛው መድረክ ሚመጣ ፍራንክፉርትን ያሸነፈበት የአትሌትኮ ማድ ቻምፒዮንስ ሊግ ምሽት ከታዩት በዚህ ውድድር ከታዩት የአንድ ቡድን አስደናቂ ፐርፎርማንሶች እንደ አንዱ ነው። አትሌትኮ ማድ ፍራንክፉርትን አምስት ለአንድ በሁለተኛ ዙር ማሸነፉ ይታወቃል። ግን ደግሞ በመጀመሪያው ዙር በሊቨርፑል በሜዳው የሶስት ለሁለት ሽንፈት አጋጥሞት እንደነበርም አይረሳም። አርሰናል ሁለት ድሎችን አድርጎ ነው ወደዚህኛው ጨዋታ የሚመጣ ቢልባውንና ኦሎምፒያኮስን ማለት ነው እና ፐርፌክት የሆነ ስታርት ነው ያለው። ሁለት ቡድኖች በጣም ፐርፌክት የሆነ ስታርት አላቸው፣ በተለይ ደግሞ ጎል ሳይቆጠርባቸው ማለት ነው። ኢንተር ሚላን እና አርሰናል አሁን ሶስተኛ ጨዋታን ለማሸነፍ ነው በሻምፒዮንስ ሊግ ከዲያጎ ሲሞኔ አትሌቲኮ ማድሪድ ጋር ጨዋታውን የሚያከናውነው ማለት ነው። የዲያጎ ሲሞኔ አትሌቲኮ ማድሪድ ካለፉት ዘጠኝ ከእንግሊዝ ቡድኖች ጋር ካደረጋቸው ጨዋታዎች ውስጥ አንድ ድል ብቻ ነው ያለው። ይሄ ዳታ በጣም የሚደንቅ ስለሆነ ደግሞ በጣም ደስ ይለኛል። የዲያጎ ሲሞኔ አትሌቲኮ ማድሪድ ባለፉት ዘጠኝ ከእንግሊዝ ፕሪሚየር ሊግ ቡድኖች ጋር ካደረጋቸው ጨዋታዎች ውስጥ አንድ ድል ብቻ ነው ያለው ማለት ነው በሁለቷቸው ወጡ በስድስቱ ሽንፈት አጋጥሞታል ማለት ነው። ያሸነፈው አንድ ድል በማርች 2022 ከማንቸስተር ዩናይትድ ጋር ባረገው ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ሰከንድ ሊግ ላይ ወይም ደግሞ በሁለተኛው ዙር ያሸነፈበት የአንድ ለዜሮ ድል ብቻ በሻምፒዮንስ ሊግ ካለፉ ዘጠኝ ጨዋታዎች ውስጥ ያለው የተሻለው ቁጥር እንደሆነ ዳታዎቹ ይጠቁማሉ። በተጨማሪ በሻምፒዮንስ ሊግ የምድብ ጨዋታ ከሜዳ ውጭ ወይም ደግሞ ወደ እንግሊዝ በሮ ከመጣ በኋላ አሸነፈው ያቅ ወደ እንግሊዝ መጡ ዲያጎ ሲሞኒ በሻምፒዮንስ ሊግ የምድብ ጨዋታ አሸንፈ ውቅም በምድብ ጨዋታ ብቻ ነው የምላችሁ። እንግዲህ ሻምፒዮንስ ሊግ ፎርማት በጥቂቱ ተቀይሯል። አሁን ስምንት የምድብ ጨዋታዎች ነው ያሉት፣ ድሮ ስድስት ነበረ። ከሶስት ቡድኖች ጋር አዌይና ሆም ጨዋታዎች ነበሩ። አሁን አዌይና ሆም የሚባሉ የለም። ስምንት ጨዋታዎች፣ አራት ሆም፣ አራት አዌይ፣ ግን ከተለያዩ ቡድኖች ጋር እንደሆኑ ይታወቃል። እናም በሻምፒዮንስ ሊግ የምድብ ጨዋታ የእንግሊዝ ቡድኖችን አሸንፈ ውቅም በእንግሊዝ ምድር ነው የምላችሁ፣ ወይም ወደ እንግሊዝ በሮ ማለት ነው ሁለታቸው ወጥቷል። ሶስት ሽንፈቶችን አስተናግዷል። ከማይረሱ ሽንፈቶች ደግሞ አ ወንዱ በለንደን ያጋጠሙ ሽንፈት ነው። በቸልሲ የ4 ለ0 ጥቅምት 2009 በፈረንጆቹ አቆጣጠር በቸልሲ 4 ለ0 ደርሶበታል። ስለዚህ ወደ ለንደን ነው ደግሞ የሚመጡት አሁን ማለት ነው። አርሰናል ኢንፎርም የሆነ ቡድን እንደሆነ ይታወቃል። አሁን በጣም ኢንፎርም ነው፣ በጣም በሚገርም ሁኔታ ማለት ነው። እናም በሻምፒዮንስ ሊግ ጎል ካልተቆጠረባቸው ሁለት ቡድኖች ውስጥ እንደ አንዱ ነው። ኢንተር ሚላን እና አርሰናል በዚህ ውድድር አመት በሻምፒዮንስ ሊግ ተጫዋቾች ጎል አልተቆጠረባቸውም ማለት ነው። አርሰናል ጠንካራ ዲፌንስ በሻምፒዮንስ ሊግም እንዲሁም በፕሪሚየር ሊግ እንዳለው ይታወቃል። በሻምፒዮንስ ሊግ ጎል አልተቆጠረበትም፣ በፕሪሚየር ሊግ ሶስት ጎሎች ብቻ ነው የተቆጠሩበት። ሶስቱም ጎሎች ደግሞ አንዱ ብቻ ነው ከኦፕን ፕላይ ወይም ደግሞ ግልጽ የጨዋታ እንቅስቃሴ ውስጥ ሁለቱ የቆሙ ኳሶች ስለሆኑ ማለት ነው። እናም በሁለቱ የሻምፒዮንስ ሊግ ምሽት ጨዋታዎች 08 ኤክሲጅን ኮንሳይድ ያደረገ ማለት ነው። ሊቆጠርበት የሚገባው የጎል መጠን 08 ብቻ ነው። 21 ሹቶች የተሞከሩበት በሲቪያ ና በኦሎምፒያኮስ ጨዋታ ግን ምንም ጎል አልተቆጠርበትም ማለት ነው። 08 ጎል ሊቆጠርበት ይገባ ነበር። ኦልሞስት ወደ አንድ ማለት ነው። ግን አርሰናል አልተቆጠርበት። ያ ደግሞ ኦቨር ፐርፎርማንስ እንደሆነ እንመለከታለን። ግን ደግሞ ከባለፈው አመት የሻምፒዮንስ ሊግ ጨዋታ ጀምረን ማለት ነው ባለፈው አመት የምድብ ስምንት ጨዋታዎችን ጀምረን የዘንድሮን ሁለት ጨዋታ በድምር ስትቆጥሩት አስር የምድብ ጨዋታዎችን አርሰናል አድርጓል እስካሁን ድረስ ማለት ነው። በሰባቱ ከአስሩ በሰባቱ ከአንድ በታች ኤክሲጅን ነው የተመዘገበበት አርሰናል ማለት ነው። ስለዚህ በፕሪሜር ሊጉ ብቻ ሳይሆን በባለፈው አመት ጀምሮ በሻምፒዮንስ ሊግ ምሽቶችም የመከላከል ዲፌንሲቭ ኦርጋናይዜሽኑ እንደቲም አስደናቂ እንደሆነ ነገረን። ይቻላል በጣም የሚገርም ሪከርድ ነው። በአርሰናል ውስጥ ለዚህ ዲፌንሲቭ ሪከርድ አንዱ ወሳኙ ነገር አርሰናል ውስጥ ደዋል በጣም ወሳኙ ስለሆነ ነው። እያንዳንዱ የሜዳ ክፍል ስር የሚጫወቱ ተጫዋቾች ደዋላቸውን ከ50 ፐርሰንት በላይ እንዲያሸንፉ ሚካኤል አርቴታ ይፈልጋል። እያንዳንዶች የደዋሊስት ሪከርድ በጣም የሚገርም ነው። ወይም ደግሞ የአንድ ለአንድ ግንኙነቶችን የሚያሸንፉበት እንትን የሚገርም ነው። የሚካኤል ሜሪኖ ወይም ደግሞ የገብርኤል ማጋለሽ ሉዊስ ኬሊ በጣም አስደናቂ ነው እንግዲህ ማይልስ ስኬሊ የባለፈውን የኦሎምፒያኮስ ጨዋታ እንደጀመረ ይታወቃል። ከባለፈው የውድድር አመት ጀምረ ብንወስድ በሻምፒዮንስ ሊግ በተከናወኑ ጨዋታዎች በሁሉም ማለት ነው። ከባለፈው የውድድር አመት እስካሁን በሻምፒዮንስ ሊግ ከፍተኛ የድዋል የማሸነፍ መጠን ያላቸው ሁለት ተጫዋቾች አርሰናል ውስጥ ነው ያሉት። አጠቃላይ በሻምፒዮንስ ሊግ ከፍተኛው የድዋል ማሸነፍ ከአንድ እስከ ሶስት ውስጥ ሁለቱ የአርሰናል ናቸው። ማይልስ ሉዊስ ስኬሊ ሁለተኛ ነው፣ ስልሳ ዘጠኝ ነጥብ አንድ ፐርሰንት ድዋል ያሸንፋል። ገብርኤል ማጋልሽ ስልሳ ዘጠኝ ነጥብ ስምንት ፐርሰንት ኦልሞስት ሰባ ፐርሰንት ድዋል ያሸንፋል ማለት ነው። እነዚህ ድዋል ማሸነፍ በአርሰናልስ በጣም ወሳኝ ናቸው። ግን ደግሞ ከፊት መስመር ቡካዮ ሳካ ያለው ቡድን ነው። ቡካዮ ሳካ በቡድኑ ሲኖር የሚፈጥረው ጥራት ከፍ ያለ እንደሆነ ይታወቃል። ደግሞ በፉላሃሙ ጨዋታ ላይ ቡካዮ ስታር ቦይ ሙሉ በሙሉ እንደተመለሰ የሚያሳይ ፐርፎርማንስ ተመልክተንበታል አይደለም? በጣም አስደናቂ ነበረ በፉላሃሙ ጨዋታ ላይ። በዛ የፉላሃም ጨዋታ ላይ ብዙ ድዋል ያሸንፈው ቡካዮ ሳካ ሳካኑ፣ 14 ድዋል ብዙ ተች ያረገው ቡካዮ ሳካኑ ሳጥን ውስጥ የተቃራኒ ቡድን ሳጥን ውስጥ 13 ተጅ ብዙ ፖሴሽን ሆን ያረገው ቡካዮ ሳካኑ 10 ፖሴሽን ሆን አድርጓል። ብዙ ቻንሶችን ክሬት ያረገው ቡካዮ ስድስት ቻንስ ክሬት ነበር። በፉላሙ ጨዋታ ብዙ ቴኮኖችን ያሸነፈው እንደው የአንድ ለአንድ ግኑቶችን ያሸንፈው እሱ ነበር፣ 6 የአንድ ለአንድ ግኑቶችን ያሸነፈው። ብዙ ፋውል የተሰራበት ተጫዋችን አምስት 5 ፋውል አሸንፈዋል። እና የሚደንቅ ፐርፎርማንስ ነበር በፉላሙ ጨዋታ እንደተመለሰ የሚያሳይ ነው። አንደኛው የቡካዮ ሳካ እንደዚህ መጫወት ቦክስ ሳጥን ውስጥ ማርክ መደረግ ያለበት ወሳኝ ጭራቅ ተጫዋች አለ። ቪክቶር ዮኬረሽ ጎል አስቆጣሪ ወይም ጎል እያስቆጠረ አይደለም፣ ግን ደግሞ ለቡካዩ ሳካ የሆነ ያህል ነጻነት እንዲያገኝ ምቹ ሁኔታ እየፈጠረለት እንደሆነ ይታወቃል። ግን ይሄ እነዚህ ቁጥሮች በፕሪሚየር ሊግ ብቻ ግን አይደሉም። በ19 የሻምፒዮንስ ሊግ ጨዋታዎች ውስጥ 17 የጎል ተሳትፎች አሉት ቡካዩ ሳካ ከሴፕቴምበር 2023 ጀምሮ ማለት ነው። በ19 የሻምፒዮንስ ሊግ ጨዋታ 17 የጎል ተሳትፎ አሉ 11 ጎልና ስድስት አሲስት ማለት ነው። ይህ የሚደንቅ ቁጥር ይመስለኛል። ከሴፕቴምበር 2023 ጀምሮ ሁለተኛው ምርጥ በትንሽ ደቂቃ ውስጥ ጎል የማስቆጠር የጎል ተሳትፎ የሚያደርግ ተጫዋች ነው። በየ89 ደቂቃ ውስጥ የጎል ተሳትፎ አለ ቡካዮ ሳካ። ከሱ የተሻለ በሻምፒዮንስ ሊግ 2023 በኋላ የተሻለ ቁጥር ያለው ተጫዋች ራፊና ነው። ራፊና በየ69 ደቂቃ ላይ የጎል ተሳትፎ ያደርጋል። 500 ደቂቃ ከተጫወቱ ተጫዋቾች እንደ ራፊናና ቡካዮ ሳካ በጥቂት ደቂቃዎች ውስጥ የጎል ተሳትፎ የሚያደረግ ተጫዋች የለም። የራፊና ደግሞ አንሪል ነው። የቡካዮ ሳካም እንደዛ። ግን በአርሰናል ቤት ውስጥ ብቻ አይደለም። ግን እንደዚህ ተፈሪ ተጫዋቾች ያሉት እንግዲህ አርሰናል ፌስ የሚያደርገው ወይም በዘንድሮ ውድድር አብዝቶ ከመከላከል ማጥቃትን እየመረጠ ያለው ዳጎ ሲሞኔ ቡድን ነው። አንቶኒዮ ግሬዝማን እና ሁሊያን አልቫሬዝ ደግሞ ከፊት ለፊት የሚጣመሩበት የፊት መስመር ማለት ነው። ሁሊያን አልቫሬዝ ከ2023 24 ጀምሮ 13 ጎሎችን ማስቆጠር ችሏል። በ11 የሻምፒዮንስ ሊግ ምሽቶች ማለት ነው። በ11 ሻምፒዮንስ ሊግ ጨዋታ 13 ጎል ማለት ነው። በጣም ከፍተኛ ኮንቨርሽን ሬት ያለው በሻምፒዮንስ ሊግ ምሽቶች ማለት ነው። ምክንያቱም ሊያስቆጠር ከሚገቡት በ11 ጨዋታ ሊያስቆጥር የሚገባው የኤክስጂ መጠን በኦፕታ ስሌት ስልት 7.6 ኤክስፔክትድ ጎልስ ነው። ወይም ደግሞ 7.6 ጎል ሊያስቆጥር ይገባው ነበር፣ ግን ማስቆጠር ቻሉ 13 ጎል ነው። ያ ማለት ደግሞ 5.4 ኦቨር ፐርፎርማንስ አለው። በሻምፒዮንስ ሊግ ምሽቶች በቀር ከ2023/24 ሲዝን ጀምሮ እንደ ሁሊያን አልቫሬስ አስደናቂ ኮንቨርሽን ሬት ያለው የለም። ብዙ ጎል ያስቆጠረ ተጫዋች አለ፣ ግን በሱ ልክ ኮንቨርት የሚያደርግ ተጫዋች ወይም ደግሞ ሊያስቆጥር ከሚገባው ላይ የሚያስቆጥር ተጫዋች የለም። እንግዲህ ዲያጎ ሲሞኒ ቡድን በዚህ የውድድር አመት ከወትሮ ከሚታወቅበት እግር ኳስ ለፍሊፍሎፕ እግር ኳስ ራሱን አዘጋጅቷል። ወይም በጣም በፈጣን ማጥቃት የሆነ ውበት እናም ደግሞ ቶሎ ቶሎ የተቃለን ቡድን ጎል ላይ ለመድረስ የሚሞክር ቡድን ለመገንባት ሞክረዋል፣ በዚህኛው የውድድር አመት ማለት ነው። ግን በአርሰናል ጨዋታ ላይ እንደዛ ያደርጋሉ ተብሎ አይጠበቅም። በሊጉ ውስጥ እንደዛ ቢያደረጉም፣ አይንትራክት ፍራንክፈርት ጋር ሲጫወቱ በዛ መንገድ ቢጫወቱም በአርሰናል ጋር ግን እንደዚያ ያደርጋሉ ተብሎ በፍጹም አይጠበቅም። ኮነር ገላጋርና ማርከስ ሎረንቴን የአማካኝ ስፍራ ውስጥ ከተጠቀመ በተለይ ማለት ነው። ምክንያቱም ሁለቱ ተጫዋቾች በዚህ ድራማት ያላቸው የኢንተርሴፕሽን ልኬት በጣም የሚደንቅ ነው። ጋላጋር 2.6 ኢንተርሴፕሽን በየጌሙ ያከናውናል። ከባለፈው አመት ጀምሮ ወደ አስር በላይ ሻምፒዮንስ ሊግ ጨዋታ ካከናወኑ ተጫዋቾች እንደ ኮኖር ጋላገር አይነት ብዙ ከፍተኛ ኢንተርሴፕሽኖች ነው ደም ኳስ የማቋረጥ ስኬት ያለው ተጫዋች የለም እና እሱን በመጠቀም አርሰናል የሚነጥቋቸውን ኳሶች ወደ ማጥቃት ሽግግር ውስጥ በፈጣን ለማከናወን ይጠቀሙባቸዋል ተብሎ ይጠበቃል። ሶስት ተከላካይ፣ ሶስት አማካኝ፣ ሁለቱ ዊንግባክና ሁለት አጥቂ ብቻ የሚጠቀም ነው የዲያጎ ሲሞኒው ቡድን ማለት ነው። ማጥቃት ላይ ዘንድሮ ጥሩ ናቸው እያልን ነው አትሌቲ በዚህ ውስጥ በሻምፒዮንስ ሊግ በዚህ ውድድር አመት ሁለት ጨዋታዎችን አድርጓል። ከሊቨርፑልና ከያንትራ ፍራንክፈርት ኦፖዚሽናል ወይም የተቃለን ቡድን ላይን ብሬክ የሚያደርግ ወይም መስመሮችን የሚያቋርጥ ፓስ በማድረግ አትሌቲኮ ማድሪድ እንደ ቡድን አንደኛ ነው። ሀያ ሁለት ኦፖዚሽናል ዲፌንሲቭ ላይን ብሬክ ፓሶችን አድርጓል፣ ወይም ደግሞ የተቃለን ቡድን ላይኖችን ብሬክ ያደረጉ ኳሶችን ማከናወን ችሏል። በአንትራክ ፍራንክፎርት ጨዋታ ላይ ብቻ 14 ላይን ብሬክ ፓስ ማድረግ ችሏል። ይሄ በሻምፒየንስ ሊግ ምሽት ከተከናወኑ ሁለት ሳምንታት ጨዋታዎች በሁሉም ጨዋታዎች ማለት ነው። በሁሉም ጨዋታዎች ከፍተኛው ቁጥር ነው። 14 ላይን ብሬክ ፓስ በአንድ ጨዋታ ውስጥ የተከናወነበት ማለት ነው። በአርሰናል በኩልስ እንደተለመደው ካያቨርስ፣ ማርቲኖ፣ ዲጋርድ፣ ገብርኤል፣ ሱስ፣ ኖኒ ማዶኬ በጨዋታ ውስጥ አይኖርም በዚኛው ጨዋታ። ሌላ የሚኖረው ተጫዋች ፔሪን ካፒዮ ነው። በባለፈው ጨዋታ በፉላሙ ላይ ሚኬል አርቴታ ይኖራል ካለም በኋላ ሳይኖር ቀርቷል። ግን በዚኛው ጨዋታ የሚኖር እድሉ ሰፊ እንደሆነ ሚኬል አርቴታ ራሱ ተናግሯል። በአትሌቲኮ ማድሪድ በኩል ጆኒ ካርዶሶ ብቻ ጉዳት አጋጥሞታል። የአማካኝ ስፍሮ ተጫዋች ማለት ነው። ከጆኒ ካርዶሶ ውጭ ሁሉም ተጫዋቾች ለዚኛው ጨዋታ ዝግጁ ናቸው። ወደ ኤምሬትስ መጥተዋል። በኤምሬትስ ልምምድ አድርገዋል። እርግጥ ትናንትና ምሽት በጣም አነጋጋሪ ከነበሩ ጉዳዮች አንዱ አትሌቲኮ ማድሪድ ለዩኤፋ ያቀረበው ክስ ነው። በኤምሬስ ልምምዳቸውን ካከናወኑ በኋላ ሻወር ሊወስዱ ወደ መልበሻ ክፍል ሲገቡ ቀዝቃዛ ሻወር ብቻ ነው ያለ፣ ሙቅ ሻወር የለም እና ለዩኤፋ የፋሲሊቲ አለመሟላት አጋጥሞናል በማለት ክስ ማቅረብ ችሏል። ሻወር ሳይወስዱ ወደ መልበሻ ክፍል ወደ ሆቴላቸው እንዳመሩም ነው የተሰማ። የስፔን ሚዲያዎች በጣም ያጋጋሉት ነው የሚገኙት አርሰናል ፋሲሊቲ ሆም ብሎ ነው ያላሟላ በሚል ማለት ነው። ግን ልምምዳቸውን አከናውነዋል። የእርስ በርስ ግንኙነታቸውን ስንመለከት በአውሮፓ መድረክ ሁለት ብቻ ነው የተገናኙት በ2017/18 የኤሮፓ ሊግ የግማሽ ፍጻሜ ጨዋታ ላይ ማለት ነው። አንረሳውም ያን ጨዋታ ዲያጎ ሲሞኒ ተቀጥቶ የኤሚሬትስ የላይኛው ፎቅ ላይ የሆነው ጨዋታውን የተመለከተበት ማለት ነው። እናም እኔ ከሚቆጭባቸው ጨዋታዎች ውስጥ አንዱ ነው ይህ ጨዋታ በኤምሬትስ አንድ ለአንድ አለቀ። በተለይ ደግሞ በኤምሬትስ ሴሚ ቨርሳሉ በቀይ ካርድ ወጡ፣ አትሌቲኮ ማድሪዱ የቀይ መስመር ተከላካይ ማለት ነው። ከዛ በአርስናል በአስር ተጫዋች የሚጫወተን አትሌቲኮ ማድሪድ ለማሸነፍ የተቸገረበት መርሃ ግብር ነበረ። ከዛ በኋላ በሜዳቸው በዲያጎ ሲሞኒ ጎል በዲያጎ ኮስታ አይሚን በዲያጎ ኮስታ ጎል አንድ ለዜሮ አሸነፉን በድምር በሁለት ለአንድ የድምር ውጤት አሸንፈውን አልፈዋል። ከአትሌቲኮ ማድሪድ ጋር ያለን የበፊት ታሪክ ይሄኛው ብቻ ነው ማለት ነው። ግን ይሄኛው ታሪክ ለሚኬል አርቴታ ጦር ብዙ የሚያስፈራ አይመስለኝም። እንዳልኳችሁ ቅድም በስፔን ቡድኖች ላይ በጣም ውብ የሆነ ሪከርዶች ስላሉት ማለት ነው። ማንም አሰልጣኝ ማንም ቡድን በስፔን እግር ኳስ ውስጥ እንደሱ እንደ ሀገሩ ቡድኖች እንግዲህ ስፔናዊ ነው ሚኬል አርቴታ የሀገሩ ቡድኖችን የጎዳ አሰልጣኝ ስለመኖሩ እርግጠኛ አይደሉም። ኦፕታ ይህን ጨዋታ የማሸነፍ ልኬት በ58 ፐርሰንት ለአርሰናል ሰጥቷል። 22.7 ፐርሰንት ደግሞ አቻ ውጤት ይጠናቀቃል ብሏል። እንዲሁም ደግሞ 19.3 ፐርሰንት ጨዋቶ በአትሌቲኮ ማድሪድ የበላይነት ይጠናቀቃል ብሎ ኦፕታ ግምቱን ማስቀመጥ ችሏል። እንግዲህ ሻምፒዮንስ ሊግ ምሽቶች ሲከናወኑ ፕሬስ ኮንፈረንስ የሚሰጡ አሰልጣኝና አንድ ተጫዋች እንደሆነ ይታወቃል። እናም ትናንትና ቀድሞ ፕሬስ ኮንፈረንስ ወይም ደግሞ ለጋዜጠኞቹ ሀሳብ አስተያየቱን የሰጠው ሚካኤል ሜሪኖ ነው። ከሚካኤል ሜሪኖ በኋላ ደግሞ ሚካኤል አርቴታ ጋዜጣዊ መግለጫ ሰጠ። በአትሌቲኮ ማድሪድ በኩል ሁሊያን አልቫሬዝ እና እንዲሁም ዲያጎ ሲሞኒ ነበረ ጋዜጣዊ መግለጫቸውን መስጠት የቻሉት ከ ሜሪኖ አስተያየቶችን ጀምርና እንቃኝ እስኪ በትንሹ መጀመሪያ የቀረበለት ጥያቄ የውድድር ዓመቱን ስለጀመሩበት ፎርምና ብቃት ነበር። መመለስ የቻሉ ዋናው እና አስፈላጊው ነገር አለ ሚካኤል ሜሪኖ የውድድር ዓመቱን መጨረሻ ላይ በዚህ መንገድ መገኘታችን ነው ወይም ደግሞ የውድድር ዓመቱ መጨረሻ ላይ የምንገኝበት ቦታ በጣም አስፈላጊ ነገር ነው። የቡድናችን አባላት በሙሉ እምነትና በራስ መተማመን ረዥሙን ጉዞ እንዲያምር የራሳችንን ጉል አስተዋጽኦ እናደርጋለን፣ ደግሞ እምነት አለን ያኔ ማዕረግ ሲል ነው የተናገረ ሚካኤል ሜሪኖ። ሌላ ከተጠየቀው ጥያቄ አንዱ በዚህ ውድድር ሞት ወደ አርሰና ከተቀላቀሉ አዳዲስ ተጫዋቾች ጋር ስላለው ልምምድ ወይም ደግሞ በልምምድ ውስጥ ስላላቸው ፐርፎርማንስ ተጠይቆ ነበረ። በጣም ብዙ አዳዲስ ዝውውሮች አድርገናል። አዳዲስ ፈራሚዎች የቡድናችን ደረጃ ከፍ አድርገውልናል ብለን እናስባለን። እያንዳንዱ ቀን የምናደርገው ልምምድ ፈታኝና ኢንቴንስ እንዲሆን ያ ደግሞ በጨዋታ ውስጥ ጥሩ ጠንካራ ፐርፎርማንስ እንዲኖረን እያስቻለ ይገኛል ሲል ነው እንከ አርቴታ የተናገረው። ሜሪኖ ስለ አርቴታ ተችላይን ላይ ቁሙ ስላለው ባህሪ ባህሪ ማለት ካራክተር ተጠይቆ ነበር። እሱ በመስመር ላይ ቁሙ ቡድኑን የሚመራበት መንገድ እጅግ አስደናቂ አሰልጣኝ ስብና ነው። ያን መመልከት ይቻሉ። በመስመር ላይ ቁሞ ጨዋታዎችን ምን እንደሚፈልጉ ይነግረና እናም በጨዋታ ውስጥ የተመለከተውን እያንዳንዱ ነገር በጨዋታ ውስጥ ምን ሊለውጥ እንደሚችል ይነግረናል እናም እሱን ለመስማት ሁሌም ጆሯችን ክፍት ነው ሲል ነው ሚኬል አርቴታ ማለት ሚካኤል ሜሪ ነው። መናገር ይቻላል። ካር ወደ አርሰናል ከመምጣቱ በፊት ወደ አትሌቲኮ ማድሪድ ለመዘዋወር ቅርብ ነበረ፣ ወይም ደግሞ ወደ አትሌቲኮ ማድሪድ ሊዘዋወር ጫፍ ደርሶ ነበር። እሱ ደግሞ እውነት ነው። ከዛ በኋላ ነው አርሰናል ያስፈረመው ተጫዋቹ እና ስለዚህም፣ ጠይቀውት ነበር። ያው ማንም እንደሚያውቀው ከዝውውር በፊት ሁልጊዜ የሚነሳ የዝውውር ሩመሮች፣ ጭምጭምታዎች አሉ። እናም ይህ ከወሬዎች ያላለፈ ጉዳይ ነው እንጂ ወደ አርሰናል ለማምጣት ነበር ያቀድኩት። እናም ወሬ ብቻ ነበሩ ያኔ ወደ አትሌቲኮ ማድሪድ የተባለው ሲል ነው መመለስ የቻለው ስለ ሜሪኖ። ስለ ቪክተር ዮኬሬሽ ጎል ያለማስቆጠርም ጉዳይ ተጠይቆ ነበር። እኔ በቪክተር መቶ ፐርሰንት እርግጠኛ ነኝ ጎል ማስቆጠር ይጀምራል ጎሎች ይመጣሉ በዚህም እርግጠኞች ነን እንደ ቡድን ነው ያለ እንደ ሌሎች ተጫዋች ሁሉ ጎሎች ማስቆጠር ይፈልጋል እኔ እርግጠኛ ነኝ እሱ ለቡድናችን ጉዞ ምርጥ ብቃቱን እየሰጠና ቡድናችን እየረዳ እንደሚገኝ አምን አለው እናም ጎሎችን ለማስቆጠር ይጀምራል ሁሉም ሰው እሱን ይወደዋል ሁሉም ሰው ምቾት እንዲሰማው ቪክተር ይፈልጋል እናም በዙሪያው በጎ ሰዎች አሉ ቪክተር ያለው ጥንካሬ የማይታመን ነው ሁሌም እሱን ለማመን አሪያ የሚሆን ለማንም ትልቅ ምሳሌና የጥንካሬ መሰረት ነው። ምክንያቱም ልምምድ ሜዳ ላይ ሁልጊዜም በትልቅ ኢንተንሲቲ ነው ልምምዶች የሚያከናውን። አንድ አጥቂ መያዝ ያለበት ሁሉም መሳሪያዎች አሉት። እንቅስቃሴው በጣም የተለየ ነው። ፊዚካሉ በጣም አስገራሚ ነው። ፍጥነቱን የምትመለከቱት ነው። እያንዳንዱ ነገሮች በትኩረት የሚያደረግበት መንገድ በጣም አስደናቂ ነው። እናም አሲስትና ጎል ከሚለው ውጭ ለእኛ የሚሰጠን ነገር በጣም ትልቅ ነው። ግን ጎሎችን ሲያስቆጥር በቅርቡ ትመለከቱታላችሁ ሲል ነው መናገር የቻለው ሚኬል ሜሪኖ ስለ እንግሊዝ እግር ኳስ መላመድን ተጠይቆ ነበረ። የተላመደበት ፍጥነት በእንግሊዝ እግር ኳስ ውስጥ የሚደንቅ ነው። በተለይ ደግሞ ለአርሰናል የተለየ ዳይናሚዝም እንደሚሰጥ ይታወቃል። ባለፈው ዓመት ደግሞ ካይ ሃቨርትዝ በሌለባቸው ጨዋታዎች ውስጥ የሰጠን የጎል ንጻሬ እናም ስትራይከር የመሆኑና ያን አስቸጋሪ ጊዜ የመወጣት መንገድ የሚደንቅ ነው። እናም ስለዚህ ጉዳይ ጥያቄ አንዳንዴ ሜዳ ላይ እብደት ነው፣ አለ። ሊጉ ላይ አለ እንግሊዝን ነው የግል እንቅስቃሴ ሜዳ ላይ ወሳኝ ነው። በእንግሊዝ አለ። በላ ሊጋ የግል ሳይሆን የቡድን እንቅስቃሴ በጣም ወሳኝ ነው። ፕሪሚየር ሊጉ ከኳስ ከኳስ በላይ ከኳሱ ላይ የተጣበቀ ነው፣ አለ። በኳስ ላይ ትግስት ይፈልጋሉ። በፕሪሚየር ሊጉ ሁሌም ወደ ተቃራኒ ወደፊት መሄድ፣ ጎል ማስቆጠር፣ እንዲሁም ስታተቃና ስትከላከል በአንድ ላይ ጉዞ ማካኑ በጣም አስፈላጊ እሱ በላ ሊጋ ያልተለመደ ነው ሲል ነው መናገር ይቻላል። ስለ መከላከል ስትራቴጂው ስለ አርሰናል እናም ስላላቸው የመከላከል ቁጥሮችን ተጠይቆ ነበር። በመጀመሪያ ቡድን ላይ ጎል እንዳይቆጠር በመከላከል መውደድን አለብህ አለ። ምናልባት የተለያዩ ቡድኖች ትኩረት ጎል አስቆጥረው በመከላከል ከተጫወቱብህ ውጤቱ ሊያበላሹብ ይችላሉ አለ። ስለዚህ መጀመሪያውኑ በጠንካራ መንገዳቸው እንዳይጫወቱ ጎል እንዳያስቆጥረብህ ማረግ ነው። እናም ያ እየሰራልን ይገኛል ሲል ነው መናገር ይቻሉ። ለሚካኤል ሜሪ ነው መጨረሻ ላይ ከቀረቡት ጥያቄዎች አንዱ ስለ ቆሙ ኳሶች አጠቃቀም ነው። እናም በልምምድ ሜዳ ላይ ረዥም ሰዓት በቆሙ ኳስ ላይ ትሰራላችሁ ወይ ብለው ተጠይቆ ነበር። እንደ አጋጣሚ በጣም የደንቃችሁ ነገር በቆሙ ኳሶች የምንሰራው ልምምድ ብዙ ጊዜ አይወስድም ኒኮም ረዥም ልምምድን አይፈልግም ማለት ኒኮ ሆይቨርን ነው ወይም ደግሞ ኒኮላስ ሆይቨር የአርሳን የቆመው ኳስ አሰልጣኙን ማለት ነው። ብዙ ረዥም ሰዓት ልምምድ ላይ አይፈልግም። ያም ቢሆን የሴት ፒስኮቻችን ባለው ጊዜ ያሰራናል ያለን ምርጥ ነገር ለመጠቀም እንሞክራለን ሲል ነው እንግዲህ መናገር የቻለው። ሚካኤል ሜሪኖ ማለት ነው። የሚካኤል አርቴታን ፕሬስ ኮንፈረንስም እንቀኝ እንግዲህ ከሳሊባ የጀመሩለት ጥያቄ ሳሊባ የፉላሙ ጨዋታ ካለቀ በኋላ ከፉላሙ ክራቨን ኮቴጅ ወጥተው ወደ አርሰናል ሶባሪያል ሲያመሩ የአርሰናል ተጫዋች በባስ ውስጥ የአትሌቲኮ ማድሪድና የኦሳሱናን ጨዋታ እየተመለከተ ነበረ። አትሌቲኮ ማድሪድ አንድ ለዜሮ ያሸነፈበት መርሃ ግብር ማለት ነው እና ስለዛ ጠየቁት። በጣም ተደስቻለሁ ኳሱን እያየ ስለነበረ ምክንያቱም እኔ አበረታትቸው ወይም ደግሞ ጨዋቶን እንዲያይ ጠይቀው አይደለም። ጨዋቶን ያዩ በራሱ ተነሳሽነት ነው። እንደዚህ አይነት ተነሳሽነቶችን እወዳ ያለው አለ ሚኬል አርቴታ። አርቴታ ስለ ዙቢመንዲ እንዲሁም ተጠይቆ ነበረ። ዙሚንዲን እንዲያስፈርመው ስለማሳመኑ ማለት ነው። እንዴት እንዳሳመነው ዙሚንዲን ጠይቀውት ነበር። የስፔን ጋዜጠኞች ስለነበሩ ነው እዚህ ፕሬስ ኮንፈረንስ ላይ ይህን ጥያቄ ጠየቁት፣ እንጂ የእንግሊዝ ጋዜጠኞች ለብዙ ጊዜ ይህን ጥያቄ ጠይቀውታል። ግን ከስፔን ጋር የሚደረግ ጨዋታ አይደለም የስፔን ጋዜጠኞች ነበሩና ስለዚህ ጉዳይ ጠየቁት። እኛ ያሉን ሀሳቦችና ያጫወት ስታይሎች ለሱ ፍጹም ተስማሚ እንደሚሆኑ ነገርኩት። እኛ እንደ ክለብ ትልቅ ታሪክ አለን። የእሱም ያንን ያውቃል እናም አይቷል። ስለዚህ እኛን ያለንን እኛ ጋር ስለሚኖሩ ህይወት ነገር ነው። ያንን ለማሳካት ሞክረናል። እሱም እነዛ ነገሮች ተስማምቶት ወደኛ መጥጧል ሲል ነው እንግዲህ መናገር ይቻላል። ስለ ሁሊያን አልቫሬዝ እና አትሌቲኮ ማድሪድ ተጠይቆ ነበር። ያገኛቸው ስኬቶች ለእሱ ብዙ ናቸው። ለብሔራዊ ቡድኑ ምን እንዳደረገ ታውቃላቸው። ከአርጀንቲና ጋር ምን እንደሰራ እናም ያ ነገር ለቡድኑ በጣም ብዙ ነገር እየረዳ እንደሆነ ይሰማኛል ሲል ነው መናገር ይቻላል። ስለ ዲያጎ ሲሞኔም እንዲህ ተጠይቆ ነበር። ያለው ወኔ ለዚህ ስራ ውስጥ ምን ያህል ጊዜ እንደቆየ አሁንም ጨዋታዎችን ድል ለማድረግ ያለውን ፍላጎት ስትመለከቱ በጣም ይደንቃል አለ። ያሉን ተጫዋቾች ቡድን ውስጥ እንዲቆዩ እንዲቀጥሉ ማድረጉ እያንዳንዱ ሰው ለሱ ተገዥ እንዲሆን ያደረገበት መንገድ በጣም ይደንቅ ነው። እሱን ልክ እንደ ጥሩ ምሳሌ አድርጌ እመለከተዋለሁ ነው የሚል ሚኬል አርቴታ። እንደ ጥሩ ምሳሌ አድርጌ እወስደዋለሁ ሲል ስለ ዲያጎ ሲሞኔ ያለውን ነገር መናገር ችሏል። ስለ ፔሪ ኢንካፒዮ ስለ ጉዳዩ ተጠይቆ ነበር። አሁን ዝግጁ ነው ለጨዋታው አለ የፉላም ጨዋታ ለእሱ ትንሽ የቀደመበት መስሎናል ልምድ ከፉላሙ ጨዋታ በፊትም ከፉላሙ ጨዋታ በኋላ ማከናወን ችሏል በጣም ጥሩ ልምዶችን ማከናወን ችሏል ይችላል ከሁለት ክፍለ ጊዜዎች በላይ ከቡድን ልምዶችን ማከናወን ይችላል አሁን ለጨዋታው እናም ለሴሌክሽን አቪሌብል ነው ሲል ነው አርቴታ መናገር የቻለው ማለት ነው ከዚህ በኋላ አርቴታ ይመርጠዋል አይመርጠውም የሚለው ጉዳይ ብቻ ፔሩ ኢንካፒዬ ይጠበቃል ማለት ነው ለፕሪሚየር ሊግ ዋንጫ ቅድመ ግምት ስለመሰጣቸውም ተጠይቆ ነበረ። በጣም ኢንትረስቲንግ የሆነ ወሳኝ መልስ ነው እዚህ ላይ ሚኬል አርቴታ ማስቀመጥ የቻሉ። ብቸኛው የማየው ነገር ቡድኑን እና ጉልበታቸውን፣ ስሜታቸውን፣ ቁርጠኝታቸውን ማድረግ የሚችሉትን ነገር ሁሌም እያደረጉት እንዲቀጥሉ ነው። ያ ለእኔ እምነት ይሰጠኛል አለ። ምንም ነገር እንድናደርግ እምነት ይሰጠኛል አለ። ቡድን ውስጥ የሚታዩ ጉልበታቸውን፣ ስሜታቸውን፣ ቁርጠኝነታቸውን ሁሌ ማሳየታቸው እምነት እንዲሰጠኝ ያደረገኛል አለ። እስከ መጨረሻ ድረስ በዚህ መንገድ መሄድ አለብናል። ያ ስሜት ብቻ ነው ምፈልገው ከዛ ቀጣዩ ነገር ያንን በድጋሚ መፈተሽ ነው አለ ሁል ጊዜም ያን ተጫዋቾች ስለማረጋቸው በልምምድ ክፍለ ጊዜ በጨዋታ ላይ ያላቸውን ቁርጠኝት መስጠታቸውን ማላመድ ነው ወይም ሁሌ ማረጋቸው መከታተል ነው አለ እንጂ ስለዋንጫ እያሰብን ራሳችን መጥመድ አንፈልግም ሲል ነው መናገር ይቻሉ። ስለ ገብርኤል ሄንዝ ተጠይቆ ነበር። ለሻምፒዮንስ ሊግ በተከናወነ ለመጨረሻ ልምምድ ላይ ተጫዋች ከገብርኤል ሄንዝ ጋር የነበራችሁ ሳቅ ደስታ በጣም ይገርም ነበርና፣ ስለዚህ ጉዳይ ተጠይቀውት ነበር። ገብርኤል ሄንዝ አሁን ክዌስታን ተክቶ የአርሰናል ምክትል አሰልጣኝ እንደሆነ ይታወቃል። ተጫዋቾች ኦልሬዲ ወደውታል ሲል ነው መናገር የቻለ። የቀድሞ የቡድን አጋሩን ገብርኤል ሄንዝን እንደወደዱት ነው መናገር የቻለ። በፒኤስጂ አብሮ እንደተጫወቱ ይታወቃል። ገብርኤል ሄንዝና ሚኬል አርቴታ። ሚኬል አርቴታ ስለ ሊጉ በድጋሚ ስለ ፕሪሚየር ሊጉ ተጠይቆ ነበር። በፕሪሚየር ሊጉ ውስጥ ያለ እያንዳንዱ ጨዋታ ማሸነፍ የግድ ነው እናም ለማሸነፍ በጣም ከባድ ጨዋታዎችን ሳይቀር ለማሸነፍ እንሞክራለን ሲል ነው መናገር የቻለ ስለ ዲያጎ ሲሞኒ በድጋሚ ጠይቆት ነበር ቡድኑን ከነበረበት እንዴት በከፍተኛ ደረጃ ከፍ እንዳደርገው ማንም ሰው ያውቃል እሱ በአትሌትኮ ማድ ያሳካውን ነገር ማመን ያስቸግራል እጅግ ነው ያለ እጅግ አስደናቂ ነው ብዬ አስባለሁ ሲል ነው መናገር የቻለ ስለ አርሰናልና አትሌትኮ ማድ ፕሮጀክቶች ስለመመሳሰላቸው ተጠይቆ ነበረ ሁለቱም ከፍ ካለ ወይም ከዝቅታ ወደ ላይ የመጡ ቡድኖች ስለሆኑ ማለት ነው። እኔ እይቴ እና ዋናው እምነቴ ብዬ የማሰቡ ሁሌም ፕሮጀክቶች ያሉበትን እንቅፋቶችና ችግሮች ቀርፈ ቡድኑን ሜዳ ላይ የሚያሳየውን ብቃትና የወጥነት ደረጃ ከፍ ማድረግ ነው። እነዚህ እንደነዚህ ያሉ ትልልቅ ክለቦች ብዙ ችግሮች ሊገጥሟቸው ይችላሉ። እና የሚያጋጥሙን ችግሮች ለመፍታት በቡድኑ ዙሪያ አንድ ጥሩ ኢንቫይሮንመንት ያስፈልጋል። ይህ ለክለብ ፕሮጀክት በጣም አስፈላጊ ነው። በአትሌቲኮ ማድሪድ በአርሳን እሱ አለ ብዬ አስባለሁ። አመራሩ፣ ቦርዱ ጥሩ ከሆኑ ለፕሮጀክቶች መሳካት ትልቅ አስተዋጽኦ ይሰጣል። አንተም በአእምሮ ዝግጁ ትሆና ሲል ነው ሚኬል አርቴታ መናገር ይቻሉም ሻምፒዮንስ ሊግ ስለማሸነፍን በመጨረሻ ጠይቆት ይህን ዋንጫ ለማሸነፍ የቻለውን ኃይል ሁሉ በውድድር አመቱ እንጠቀማለን ሲል ነው ሚካኤል አርቴታ መመለስ የቻለ ማለት ነው። ከጋዜጠኞች ጋር የነበረው የሚካኤል አርቴታና የሚካኤል ሜሪኖ ቆይታ ይህን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዛሬ ምሽት አራት ሰዓት በኤምሬትስ አርሰናል ከአትሌቲኮ ማድሪድ የሻምፒዮንስ ሊግ የሶስተኛ ዙር ጨዋታቸውን ያከናውናሉ። እናም አሁን የእናንተ ግምት የምታስቀምጡበት ሰዓት ደረሰ። የሻምፒዮንስ ሊግ ግምት ግምታችሁን አስቀምጡልን። እናም ግምቶቻችሁ ከተሳኩ ነገ በፖስትማች ማች ሪቪው ስንሰራ ስሞቻችሁን ከየከተሞቻችሁ እናነሳለን ማለት ነው። የት ከተማ ላይ እንደምንጽፉልን እንዲሁም ስማችሁን አስፍራችሁ አስቀምጡልን። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሩህ ይሁን ባይ